ሰላሳኛው የአየር ንብረት ለውጥ ጉባኤ በዚህ በብራዚል ቤሌም ከተማ እየተካሄደ ይገኛል። ዛሬ ይህ ስነ ስርዓት ሲጀምር እንግዲህ የተለያዩ መልእክቶች ተላልፈዋል። ኢትዮጵያም እየተሳተፈችበት በምትገኘው በዚህ የአየር ንብረት ለውጥ ጉባኤ ላይ የተላለፉ መልእክቶች በዋናነት ሀገራት እንግዲህ ከዚህ ቀደም በተለያየ መንገድ የአየር ንብረት ለውጥን ተጽዕኖ ለመቋቋም የገቧቸው ቃሎች አሉ፣ እነዛ እንዲከበሩ የተጠየቀበት ከዛ ቢያሻገር ደግሞ ለክላይሜት ቼንጅ ወይም ደግሞ የአየር ንብረት ለውጥ መንስኤ ናቸው ተብለው የተለዩ ጉዳዮችን ለመቅረፍ እንዲሁም ደግሞ ለመቋቋም በሚደረጉ ጥረት ውስጥ በተለይ ታዳጊ ሀገራት ማግኘት ያለባቸውን ፋይናንስ ወይም ደግሞ የገንዘብ ድጋፍ ማግኘት እንዲችሉ ጭምር የተጠየቀበት እና በርካታ መልዕክቶች የተላለፉበት ነበረ። ዛሬ በመክፈቻው በነበረው ስነስርዓት ላይ የተባበሩት መንግስታት ድርጅት ዋና ፀሐፊ አንቶኒዮ ጉተሬስ አሁን የምንደራደርበት ወይም ደግሞ ቁጭ ብለን የምንነጋገርበት ሰዓት ሳይሆን የምንተገብርበት ተግባር የምናሳይበት መሆን አለበት። ለዚህ መፍጠን ይገባናል። በእያንዳንዱ ደቂቃ፣ በእያንዳንዱ ሰከንድ ውስጥ የሰው ሕይወት ጭምር እየጠፋ ያለበት ሁኔታ በመገንዘብ ለተግባራዊነቱ መፍጠን ይገባናል የሚል ሀሳብን አንስቷል። በነገራችን ላይ ይህ ጉባኤ የሚካሄደው አሁን የምንገኝበት ከተማ ቤሌም ይባላል። የዚሁ የአማዞን ጫካ ወይንም ደን አካል ናት ብሎ ማንሳት ይቻላል። የብራዚሉ ፕሬዚዳንት ሉላ ዳ ሲልቫ በዚሁ ንግግራቸው ላይ ይህ ጉባኤ የተካሄደበት የሚገኘው ቦታ እጅግ ታሪካዊ ነው፣ ትልቅ ትርጉም ያለው ነው። የአየር ንብረት ለውጥን መቋቋም ማለት የአማዞንን ጫካ መጠበቅ ማለት ነው። ለዚህ መፍጠን አለብን። ሀገራት የገቡትን ቃላት ማክበር ይጠበቅባቸዋል። የድንጋይ ከሰልን መጠቀምን በተመለከተ ቁርጥ ያለ ግልጽ የሆነ አቋም ይዘን መውጣት ይጠበቅብናል የሚል ሀሳብ አንስተዋል። ይሄ ጉባኤ እንግዲህ በቀጣይ ቀናት የተለያዩ ድርድሮችን፣ ውይይቶችን የሚያካሄድ ነው የሚሆነው። ኢትዮጵያም እንግዲህ በዚሁ ተሳትፏን እያደረገች ትገኛለች። የአየር ንብረት ለውጥን ለመቋቋም እየሰራቻቸው ያለችውን ግዙፍ ስራዎችን ታስተዋውቅበታለች፣ ታጎላበታለች ተብሎ ይጠበቃል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሀብታሙ ተክለሥላሴ ነኝ ብራዚል በሌ